የታሪክ ድርሳናት ያስረዳሉ። በወቅቱም በ40 ምንጭ ከተማ ለመጀመሪያ ጊዜ ተቋቁሞ የነበሩ ቡድኖች ጫሞ ሐይቅ፣ አባይ ሐይቅ፣ አደወይ፣ ሸባ፣ የእግዚአብሔር ድልድይ እና 40 ምንጭ ቡድን በሚል ስያሜም ይጠሩ ነበር። ታዲያ ያን የጀመረው የእግር ኳስ አብዮት ተቀጣጥሎ 40 ምንጭ ጨርቃጨርቅ ክለብ በ40 ምንጭ ጨርቃጨርቅ ፋብሪካ ባለቤትነት በ1985 ዓ.ም ተመሰረተ። በትውልድ ቅብብሎች በእኛ ዘመን የደረሰው እግር ኳሱ። ከወራት በፊት የ2017 ዓ.ም የጋሞ ዞን ልዩ ልዩ ስፖርት ሻምፒዮና ውድድር ወንዶች እግር ኳስ የደራማለ ወረዳ አሸናፊነት መጠናቀቁም ይታወሳል። ጋሞ ዞን ስፖርት ምክር ቤት ከጋሞ ዞን ወጣቶችና ስፖርት መምሪያ ጋር በመተባበር ያዘጋጀው ጋሞ ዞን እግር ኳስ ክለቦች ሻምፒዮና ውድድር አስር ክለቦች መካከል ሲደረግ ቆይቶ ከቀናት በፊትም ፍጻሜውን አግኝቷል። በርካታ ከዋክብት መገኛ በመሆን የሚታወቀው ዞኑ ውድድር ተኮር ስፖርታዊ ሁነቶችን ማዘጋጀቱ ተተኪና ታዳጊ ተጫዋቾችን ለማፍራት ከፍተኛ አስተዋጽኦ ይኖረዋል። ዞናችን ብዙ ስፖርተኞች በተለይም በእግር ኳሱ ትልቅ መገኛና ምንጭ እንደመሆኑ መጠን በእንደዚህ አይነት መልክ የሚደረጉ ውድድሮች ለዞናዊ ብሎም ክልል አልፎም ደግሞ እንደ ሀገር ተላላቅ ተጫዋቾችን የምናፈራበት እድል ይፈጥራል ብዬ ነው ማስበው። በዞናችን ምርጥ ስፖርተኞች የምናፈራበት በተለይ ክለቦች ሻምፒዮና ላይ አሁን ከሚወዳደሩ አስር ቡድኖች ውስጥ ደረጃቸውን ጠብቆ ከአንድ እስከ ሶስት የወጡት ለክልሉ ክለቦች ሻምፒዮና ውድድር ያው ራሳቸውን ችሎ የሚሄዱበት ነው። በዚሁም የተነሳ አሁን እና ለደረጃ እየበቁ ያሉት በተለይ ከስፖርት አቅምና ከቴክኒካቸው የተሻሉ እንደሆኑ ቀጻይ ቢሄዱ እንኳን በኢኮኖሚም አቅም ያላቸው ሄዶ ይሄን ስፖርት ሌሎች ዞኖች ጋር ተወዳድረው ለተሻለ ደረጃ ማብቃት የሚችሉት ናቸው። እንደ አጠቃላይ ግን እነዚህን ለማፍራት ተፈልገው ነው። ይህ ውድድር በዞኑ ማዕከል አርባ ምንጭ ከተማ ከመካሄዱ አስቀድሞ በተለያዩ ወረዳዎችና ቀበሌዎች ሲካሄድ ቆይቶ በማጠቃለያው በአርባ ምንጭ ከተማ ላይም ተዘጋጅቷል። በቀጣይ መሰል ውድሮችን በማስቀጠል ለፕሪሚየር ሊግ እና ለብሔራዊ ሊግ ራሳቸውን እንዲያሳዩም በር ይከፍታል። ዞኑ ወጣቶችና ስፖርት የስፖርት ምክር ቤትም አለ። በዚሁ አጋጣሚ በስፖርት ምክር ቤቱ አንዱ አጀንዳ ነው ብዙ ስፖርተኞችን ማፍራት። ስለዚህ ይሄ ውድድር በተመሳሳይ ሁኔታ ከታች ጀምሮ በየወረዳው በየቀበሌው በየመንደሩ እየተካሄደ እየተጠቃለለ የመጣ ነው። ስለዚህ በተመሳሳይ ሁኔታ ወደፊትም በየወረዳው እንደዚህ አይነት ውድድሮች ይደረጋሉ። ከነዚያም ደግሞ የሚመጡትን ጥሩ ፐርፎርማንስ ያሉትን ደግሞ ወደ ክልል ብሎም ደግሞ ለአገር ለፕሪሚየር ሊግ ብሔራዊ ሊግ የመመረጥ እድልም ያገኛሉ ወጣቶች ከዚህ ውድድር ላይ ተወዳድሮ አሸናፊ ሲሆኑ እንደ ክልል ሶስት ተሳታፊ ካመጣን ከሶስቱ ተሳታፊዎች ውስጥ ሄዶ ለክልል አልፎ ሄዶ በፌዴራል ደረጃ ሲጫወቱ ከፌዴራል ደረጃም ተጫውቶ ሲያልፉ ደግሞ የፌዴራል ደረጃ ላይ የአንደኛ ሊግ ክለብ ሆኖ ለማለፍ ነው። ይሄ ፊልማ የተደረገ ያለውና ይህን አላማ ለማሳካት በተደራጀ ሁኔታ ያስተካከልን ወይም ያጫወትን ጨዋታ ነው ብለን ነው እንደ ዞን ያዝ ነው። ይህ ውድድር ሲዘጋጅ የጋሞ ዞን ስፖርት ምክር ቤት ከጋሞዞን ወጣቶችና ስፖርት መምሪያ ጋር በጋራ በመሆን ያዘጋጀው ነው። ውድድሩም የጋሞዞን የእግር ኳስ ክለቦች ሻምፒዮን ውድድር ነው። እንግዲህ የውድድሩ ዋናው አላማ ቀጥሎ በደቡብ ኢትዮጵያ ክልል ደረጃ ላለው የእግር ኳስ ክለቦች ሻምፒዮን ውድድር ቡድኖችን ወይም ክለቦችን ለይቶ አጣርቶ ይዞ መሄድ ነው። ዋናው ዓላማ ከዚህ አንጻር ዛሬ ጀምሮ 15 ቀን የመጣውን ውድድር በጣም በሰላማዊ ሁኔታ በጥሩ ሁኔታ ዓላማችንን፣ ግባችንን ባሳካው ሁኔታ አካሄደን አራት ቡድኖችን ለይተናል ማለት ነው። በውድድሩ ከአንድ እስከ ሶስት የወጡ ክለቦች ማለትም በርብር ከተማ አስተዳደር፣ ረባባያ ወረዳና ዳራማ ሎደንዳሾ ገሪ ኳስ ቡድኖች በክልላዊ ሻምፒዮና ተሳታፊ እንደመሆናቸው በርቱ ተፎካካሪ በመሆን የበኩላቸውን አስተዋጽኦ ሊያደርጉ ይገባል። በተለይም ባለፉት 15 ቀናት ሲካሄድ የነበረው ውድድር በዚህ ደግሞ ከአንድ እስከ ሶስት የወጡ ክለቦች በክልላዊ ሻምፒዮና ተሳታፊ ይሆናሉ። ስለዚህ እነዚህ ደግሞ በጥሩ ጸባይ፣ በጥሩ ስነ ምግባር እንደ ክልልም የሚጠበቅባቸውን እንዲያበረክቱና ዞናችንን ከማስጠራትም የዞናችን ገጽታ ከመገንባት አንጻር ድርሻቸውን እንዲወጡ ጥሪ ያስተላለፍኩ። በተመሳሳይ መልኩ በየወረዳው ተመሳሳይ ፕሮጀክቶችን በማደራጀት በማጠናከር ወረዳዎችም በዚህ እንዲበረቱ ጥሪ የሻምፒዮናት ተሳታፊዎችን ለመለየት በማለም በተካሄደውም የጋሞ ዞን እግር ኳስ ክለቦች ሻምፒዮና ውድድር ሶስት ተሳታፊ ክለቦችን ቀደም ብሎ የለየ ሲሆን የፍጻሜ መርሃ ግብሩም በብርብር ከተማ አስተዳደርና በምዕራብ አባይ ወረዳ መካከል ተካሂዷል። በጂንካ ከተማ በሚካሄደው የክልል ክለቦች ሻምፒዮና የሚሳተፉ ክለቦች ተሳትፎው በዘለለም ውጤታማ በመሆን የስራ ዕድል እንዲፈጠርላቸውም ለማድረግ ታስቦ ነው። እነዚህ ሶስት ክለቦች ለኛ እዛም ሲሳተፉ እዚም ሲሳተፉ ለወጣቶቹ ቋሚ ስራ እድል የሚፈጠርበት ገበያም ጭምር ስለሆነ እነዚህን ጨዋታዎችን ተከታታይነት እንዲኖረውና ወጣቱ በስፖርቱ ተጠቃሚ እንዲሆን በኢኮኖሚም በፖለቲካም ተጠቃሚነትን ሚናው ከፍተኛ ዘርፉ ስለሆነ በዚህ ዘርፍ ላይ ትኩረት አድርገን እየሰራ ነው የምንገኘው። ከዚህ አሁን አርባ ምንጭ ክለብ ጋሞ ጨንቻም ክለብ የዞናችን አምባሳደር ናቸውና ከሌላ ቦታ ሄደን ከገበያ አንገዛም። እነዚህን ጨዋታዎችን፣ ውድድሮችን እያካሄድን ከነዚህ ውድድሮች የሚወጡ ተጫዋቾችን ለሁለቱ ክለቦች መጋቢ የሆኑ ጠንካራ የሆኑ ተጫዋቾችን ከዚህ ለይተን ነው የምናወጣው። አሁን እዚህ ሜዳ ላይ የአርባ ምንጭ ከተማ ክለብ አሰልጣኞችም፣ ዳኞችም አሉ። እንደገና ደግሞ የጋሞ ጨንቻ ስራ አስኪያጆችም አሰልጣኞችም እዚህ በመገኘት ከነዚህ ውስጥ ተጫዋቾችን የመለመሉ ያሉበት ሂደት ነው ያለውና እኛ ከሌላ ቦታ ገዝተን ሳይሆን እዚህ ከዚሁ ነው የምንሸምተው። ለዛው ከዚህ ደግሞ እዚህ የኛ የሆኑ ወጣቶች ተጫውተው ብቁ የሆኑትን ለጋሞ ጨንቻም፣ ለአርባ ምንጭ ከተማ ከዚህ ነው እየወሰድን የምንገኘው ማለት ነው። ትልቁ ዓላማ የነበረው በዚህ ጨዋታም ሆነ በክልሉ አልፎም በሀገር ደረጃ በሚካሄደው ጨዋታ ጠንካራ ጎበዝ ተጫዋቾችን ለይቶ ስራ እድል መፍጠር። ይህ እንግዲህ ባለሙያዎች ተጫዋቾችን በኪሎታቸው በጨዋታ ብቃታቸው የመለየት ስራውን እየሰሩ ያሉበት ሁኔታ ነው ያለው። ቀጥለውን በሚጫወቱት ጨዋታ ልየታው እስከ ላይ ድረስ ሲካሄድ ይፈጸምና በዚያ ተጣርተው የተገኙ ጥሩ ልጆች ከፍ ባሉ ክለቦች ተቀጥረው እንጀራ ደሞዝ የሚያገኙበት ስራ እድል የሚያገኙበት ነው። በአርባ ምንጭ ጨርቃ ጨርቅ የተጀመረው የእግር ኳስ ሀቢዎትን በማስቀጠል ታዳጊዎች ላይ በመስራት ያንን እንደ ሀገር ከፍ ያለውን ስም አጠናክሮ ለማስቀጠል የውድድሩን አንድምታ ፈርጀ ብዙ ፋይዳ አለው። ቀጣይ ትኩረት አቅጣጫችን እንደ ጋሞ ዞን እግር ኳስ ፌዴሬሽን ከዞኑ ወጣቶችና ስፖርት መምሪያ እንዲሁም ከዞኑ ስፖርት ምክር ቤት ጋር በመቀናጀት በተለይ ቀደም ሲባል እንደ ዞናችን እንደ አርባ ምንጭ ወይንም እግር ኳስ ከጨርቃ ጨርቅ ጀምሮ የነበረው ታሪክ ከባድ ነበር። ይሄ ታሪክ ደግሞ በመሃል ላይ የተፈጠሩ ክፍተቶች አሉ። እነዚህን ክፍተቶች አሁን በተቻለ መልኩ ጠንካራና ወጣት የሆኑ ትጉህ ተጫዋቾችን ለበለጠ ለማብቃትና በተለይ በኛ አካባቢ ብቻ ሳይሆን እንደ ኢትዮጵያ እንደ ሀገር አቀፍ በተለያዩ ክለቦች ላይ ተሳትፎ እንጀራ ማግኘት እንዲችሉ የዚህ እድል እንዲፈጠርላቸው ነው በትልቁ። ስለዚህ በቅርቡም በሌሎች ጨዋታዎች፣ ልዩ ልዩ ሻምፒዮና ላይም በተደረጉ ጨዋታዎች በርካታ ወጣቶች በዚህ መልክ እንጀራ አግኝቶ በተለያዩ ክለቦች የተቀላቀሉበት ሁኔታ አለ። አሁንም ቢሆን በተለይ አሁን ከሚጫወቱት ጠንካራ ለኢትዮጵያ ክለቦች መሆን የሚችሉ አሉ። እነዚህን ለማፍራት ትልቅ አስተዋጽኦ አለ ብዬ ጨዋታው መጠናቀቅ በኋላ አስተያየታቸውን የሰጡት የሁለቱ ክለቦች አሰልጣኞች ጨዋታው እጅግ ፈታኝ እንደነበር ገልጸው ውጤቱን በጸጋ እንደሚቀበሉና መሰል ውድድሮች በቀጣይነት ተጠናክረው እንዲቀጥሉም ጠይቀዋል። ውድድሩ በጣም ደስ ይላል። ደስ በሚል ሁኔታ ውድድሩን አካሂደናል። ከምድብ ማጣሪያ ጀምሮ በጥሩ ተዘጋጅተን ስለመጣን የምድብ ማጣሪያ ጨዋታዎችንም አሸንፈን ጥሎ ማለፍንም አሸንፈን እንዳጋጣሚ ያው እግዚአብሔር እርቶን ለዋንጫ ጨዋታ ደርሰን የዋንጫውንም ጨዋታ ያው በመለያ ምት አሸንፈን ልንወጣ እንችለናል። ምናልባት ከነሱ በቀይ ካርድ ወጥቶ ነበር ሁለተኛ 45 እንጠቀማለን ብዬ አስቤ ነበረ። ነገር ግን ያው ኖርማል የልጆቹ ጎል የመክተት ፍላጎት ከአጫዋታችን ጋር ሳይገናኝ ቀርቶ ስኮር ሳናደርግ ወደ ፔናልቲ አምርተናል። ሆኖም ግን እግዚአብሔር ይመስገን አሸንፈን ወጥተናል። በርግጥ ጫዋታው እኛ ጋር በጣም ከባድ ነበረ። ያው ፈረስታፍ ላይ የዳኝነት ውሳኔ ያው ሲተት ቢሆንም ያው የእግር ኳስ አንዱ አካል ነውና፣ በ15 ደቂቃ በቃ ይወጥ ብን 15 ደቂቃ ለፍተናል። ሆኖም ደግሞ ጌሙን ተቆጣጥረናል። ግን በፍጹም ቅጣት ምት ነው ጫዋታውን ዋንጫውን ልናጣ ችለናል። ግን በነበረው ቲም እጅግ በጣም ደስተኛ ነኝ። በጸጋ ከመቀበላው ቆይ አንደኛ ላለፉት ሁለት አመታት በጋሞ ዞን ውስጥ እንደ ምራባ አባያና ብርብር ከተማ ትልቅ ተጽዕኖ ማሳደር ችለናል። ላብነት ያክል በዚህ ዓመት ምራባ አባያ የጋሞን ልዩ ልዩ ስፖርት ሻምፒዮና የፍጻሜ ተፋላሚ ነበረ። እንዲሁም በክለቦች ሻምፒዮና ወር ባልሞላ እንዲሁም የፍጻሜ ተፋላሚ ሆኗል። ይሄ እጅግ በጣም እንደ ህዝብ ስናስብ ምራባ አባያና ብርብር ከተማ አንድ ህዝብ ነው። ዋንጫው ወደ ምራባ አባያና ብርብር ከተማ በመሄዱ እጅግ በጣም ደስተኛ ነኝ። ፍጻሜው ቀደም ብሎ በተካሄደ የደረጃ ጨዋታ የደራማ ሎ ደንዳሸው የአርባ ምንጭን መሳይ ተስፋን ሁለት ለዜሮ በማሸነፍ ሶስተኛ ደረጃን ይዞ አጠናቋል። ድሮ የተዘጋጀው የዞኖ ስፖርት ምክር ቤት ከዞኖ ወጣቶችና ስፖርት መምሪያ ጋርም በመተባበር ነው። ውድድሩም በጣም ያው እኛ ከዚህ የበለጠ አሪፍ ነገር ለመስራት ፈልገን ነበረን። ያው ለዋንጫ ቀርበን አሪፍ ነገር ለማስኬድ ፈልገን ነበር፣ ግን ያው ከዋንጫ አልፎ እስከ ሶስተኛ ደረጃ ለክለቦች ሻምፒዮና እዚህ ይበክተናል። እኛ የፈለግነው ከአንድ እስከ አራት ለመጨረስ ፈልገናል፣ ግን በቃ አሁን ሶስተኛ ደረጃ አሳክተናል። ያው እግዚአብሔር ይመስገን ከጌታ ጋር ቀጣይ ደግሞ ለጂንካ ክለቦች ሻምፒዮና አሪፍ ነገር ይዘን ከዚህም የበለጠ የተሻለ ውጤት ለማዝመዝገብ ያው አሪፍ ነገር ለመስራት እንፈልጋለን። ውድድሩ የተሳተፉ ደጋፊዎችና የስፖርቱ ማህበረሰብ አባላት ውድድሩ መካሄድ ወጣቶች ጊዜያቸውን ባልባሌ ቦታ እንዳያሳልፉ ከመርዳቱን ባሻገር እርስ በርስ ጥሩ ግንኙነት እንዲኖራቸውም በማድረግ ረገድ ከፍተኛ አስተዋጽኦ እንዳለውም ይገልጻሉ። በጣም ዝግጅቱ ደስ ይላል። እዚህ ድባቡ በጣም ነው የሚገርመው ያለውን ነገር፣ ብዙ ወጣቶች አልባሌ ቦታ አለመዋል፣ እዚህ ጋ ያለው ወጣት ተሰብስቦ የተለመደ ነገር ነው አርባ ምንጭ ላይ ከልማት ካፍ አንስቶ ከፍለፊትም ልማት ካፍም የመጣ ስላለ ያ ላ ከዚህም የተሻለ ከኛ የሚጠበቀው ነገር ብዙ ነገር አለ። ከወጣቱ ከዚህም የተሻለ ወጣት መውጣት የሚችል ከተማ ነች እና ከዚህ በተሻለ ብዙ ወጣቶች ብዙ ቦታዎች የመጡ ወጣቶች አሉ፣ ታዳጊዎች አሉ። በ ከማይሆን ስፍራ እዚህ ጋር ይህንን መደገፍ ህዝቡም ያለው ነገር ጥሩ እይታና ጥሩ ነገር አለ። እና ደጋፊው እንደሚታያት ኳስ ላይ ያለው ነገር በጣም ደስ ይላል። ይህ ማደግ አለበት፣ ቀጣይነት መኖር አለበት። ደስ ይላል። የውድሩ መካሄድ በጣም ጥሩ ነው። አሁን ተጫዋቾቹ በማይሆን ሲስስ እኛም አሁን እዛ ሌላ ሌላ ቦታ ከምኖር እነዛ ቦታ ላይ በመዘጋጀት እኛ ተመልካች ሆነን አሪፍ ደግፈን ዋንጫም የዋንጫ ጨዋታም ነው አይደል? ስለዚህ አሪፍ ነው ይላል ነው የውድሩ መካሄድ በጣም ደጋፊዎች እርስ በርስ አሁን ጥሩ ናቸው። በጣም ስፖርት በእርግጥ አስታራቂ ነው። በእርግጥ ይህ ስፖርት ኢትዮጵያ ውስጥ ያው ኢትዮጵያም የመከረች እየተማከሩ ባሉ ሰዓት ዋናው ፕሬስቱ ምንድነው? ስፖርት ነው። ስፖርቱ አንድ ለአካባቢ ሁለት ለሀገር ሁሉ ጠቃሚ እንደሆነ ነው የምረዳኝ። ደስ ይላል። ጨዋታውም አሁን ይሄ ደስ ይላል። ይሄን የሚያህል ከ40 ሺህ ከ50 ሺህ በላይ ደጋፊ በአሁኑ ሰዓት እራሱን እንትን እያደርጌ የራሱን የራሱን እየደገፈና ደስ እያለ ነው። ይ ጨዋታም ደስ እያለ ነው ያለው። ደግሞ ደስ የሚለው ድሮ አንድ ወረዳ ነበሩ ምዕራብ አባያ ወረዳ ተብሎ የሚጠሩት ከተማ ወጥቶ ከተማና ከተማ አስተዳደርና አሁን ዙሪያ ወረዳ አንድ ላይ መጫወቱ ራሱ ደስ ይላል። ከሁለቱ አንዱ ቢሸነፍም ያው ምዕራብ አባያ ይሄዳል ዋንጫው። ይሄ ነው ደስ የሚል በጣም ያው፣ ስፖርት በተለይ ፉትቦል፣ እግር ኳስ አካባቢውን ይገነባል፣ ያስተሳስራል ሰላምን ይሰጣል። ግን አንዳንድ ጨዋታ ላይ እንትን ሲል ዳኛ አካባቢም ትንሽ ችግር ካለ አሁን ቀይ መስጠቱ ፓውሎ ያው ባህር ስለሌለ በጣም ችግር ነው። ግን እንደዚህ አይነት አንዳንድ ከተጫዋችም ችግር አለው ከዳኛም አንዳንድ ብዙ እንትን ህንት ያለው ማለት አሁን ዳኛዎቹ ጥሩ ሆኖ፣ ግን አንዳንድ ክፍተት እንትን እያለ የደጋፊዎችን አይምሮ ትንሽ ሰረቅ አድርጎ የሆነ በቃ እንትን የሚያደርግ ነገር አለ። ነገር ግን ጥሩ ነው፣ ስፖርት ነው። ያው ጨዋነቱ አሁን ጥሩ ነው። ያው እስካሁን ድረስ የተከሰተም ነገር የለም። ያው ተቻችሎ ያው ስፖርት ያው ተደግፎ ምን ብሎም ያው ስፖርት ነውና ተበሻሽቆም ያው አብሮ ወደ ቤት ይሄዳል። ከዚህ በፊትም ምዕራብ አባያ ያው ዙሪያ ተጫውተን ተሸንፈ መደናል ሁለተኛ ወጥተ